የፋውስት ቤተሰጋ ዓለም አቀፍ ቤተ ክርስቲያን ጉዳይ አሁንም የኔም ጉዳይ ነው፣ የሁላችንም ጉዳይ ነው። እንድትከታተሉ እና በተመለሻ ላይ የማስቀምጠው ሀሳብን እንድትከታተሉት ይሁን። ተከታተሉኝ አንዴ። አሁንም የዚህ የፋውስት ቤተሰጋ ዓለም አቀፍ ቤተ ክርስቲያን ጉዳይ የኔም ጉዳይ ነው በማለት በድጋሚ መጥቻለሁ። መጥቼ ከአንድ ሶስት ጊዜ በላይ እዚህ ቤት ክርስቲያን ላይ አገልግያለው አባላትን የአቀፍ ቤተክርስቲያን ክርስቲያን ሲሆን በዚህ ቤተክርስቲያን ላይ ከሶስት በላይ ኮይር ያደራጁ እንዲሁም ደግሞ ብዙ ወጣቶችን አቅፎ ትምህርት እያስተማረና የጌታ ደቀ መዝሙሩን እያፈራ ያለው ቤተክርስቲያን ሲሆን ቤተክርስቲያን ተው እያለችበት ቦታ ተከራይቶ ነው ያሉት። ቦታ በዚህ ቤተክርስቲያን ጎን ላይ እኛ መቆም አለብን። በእግዚአብሔር ቤተክርስቲያን ጎን ካልቆመን በማን ጎን ልንቆም ነው? ለማንኛውም ላሳያችሁ ጨምረን ልትከታተሉኝ ይሁን ኑ። ይሄ የሚታዩት የቦታው አቀማመጥ ወይም ቦታ የተቀመጠበትን ነው የማሳያቸው። ይሄ የጸሎት ክላስ ነው። ሰዎች መጥቶ የሚጸልዩበት የሚያርፉበት የጸሎት ቤት ነው። ይሄኛው ክላስ እቃ ምናም የሚያስቀምጡበት የእቃ ክፍል ነው። ይሄኛው የአይችኛዋ ደግሞ የጸሎት ቤት ናት። ሲቀጥል ደግሞ ይሄኛው ይሄኛው ደግሞ ቢሮ ነው። አገልጋዮች መጥቶ የሚያርፉበት አባቶች፣ እንዲሁም ደግሞ ጣቶች አንድ ላይ ተሰባስቦ የቤተ ክርስቲያን ተው ባለራይ እና አንድ ላይ ከሱ ጋር ያሉ አገልጋዮች የሚያርፉበት የሚቀመጡበት የሚወያዩበት ቢሮ ነው። እንግዲህ እቺ ቤተ ክርስቲያን የተቀመጠችው ቦታ ይህን ነው የምመስለው። በዚህ ቤተ ክርስቲያን ወስቱ ቦታ ላይ መስርቶ በአራት ዓመት እና አምስት ዓመት ባልሞላ በጣም በአጭር ጊዜ ውስጥ ቤተ ክርስቲያን ይህን ይሄን ደረጃ ትንሽ ከፍ ብላለች። በጣም አጭር ጊዜ ውስጥ ነው፣ በጣም አጭር ጊዜ ውስጥ ነው። እና አሁን ደግሞ ይህንን ቦታ እንደዚህ ያለ ድንቅ የእግዚአብሔር ክብር እየተገለጠበት ያለው ይህን ቦታ ተከራይቶ ነው እንግዲህ ያሉ ተከራይቶ ደግሞ ያሉበት ቦታ አከራያቸው ቦታውን ለመሸጥ ነው ያወጣው። ቦታውን ለመሸጥ አውጥቶ ወይ ከሰራችሁ፣ አለበለዚያ ለሚገዛው ለገዢ ልቀቁን የሚል ሀሳብ ሲያመጣባቸው ቤተክርስቲያኗ፣ ካለው አባላት ጋር አንድ ላይ በመሆን ተባብረው ከአገልጋዮችም ጋራ ጭምር ቦታውን እኛ እንገዛለን ያለን በእጃችን ያለው ገንዘብ ውስን ቢሆንም፣ እኛ ግን ካለው ጋር ከቅዱሳን ጋር አንድ ላይ ተባብረን እንገዛለን እንጂ አንለቅም። በናይሚያ ዘመን ናይሚያ የእግዚአብሔርን አጥርን ለማጠር በተነሳ ጊዜ ህዝብ ሁሉ ተነሳ፣ ያንን ቦታ አጥርን በአጭር ጊዜ ውስጥ ጨርሶ እግዚአብሔር እንድመለክ የእግዚአብሔር ክብር እንዲጠበቅ አድርጓል። ስለዚህ በእኛ ዘመንም እኛም ሁላችንም ከሰባስበን እንዲህ ያለ በመስራት ታሪካዊ ስራን በመስራት የሚያስደንቅ የእግዚአብሔር ክብርን ተገልጦ ለብዙ ሰዎች መናገር እንደምችል ሁላችሁም የበኩራችሁን አስተዋጽኦ እንድትወጡስ በእግዚአብሔር ፍቅር ድጋሜ ስራን አቀርብላችኋለሁ። ይሄ መጥቶ እናንተ ተደረሰበት ሰዓት ጀምራችሁ ሁላችሁ ለብዙ ሰዎች እንድትልኩላቸው ሼር ኮፒ ሊንክ በማድረግ እንድትተባበሩ ሲሆን፣ እግዚአብሔር ሰላምና ጸጋ በያላችሁበት ይብዛ። ወዳጃችሁ ነው ወንድማችሁ ፕሮፊት ሜና።